በናቅፋ ግንባር የጭቁኑ ወታደር ተጋድሎ። ውድ የኢትዮ ትዝታ ቤተሰቦች፣ በናቅፋ ግንባር ላይ በርካታ ኢትዮጵያውያን አልቀዋል። ስለ ሀገር ሲባል ከባድ መስዋዕትነትን ከፍለዋል። በወቅቱ በጊዜው በቦታው የነበሩት አንድ ኢትዮጵያዊ ኩሩ ወታደር በናቅፋ ግንባር ላይ ስለነበረው ተጋድሎ ለጋዜጠኛ ገነት አየለ አንበሴ አጫውተዋት ነበር። ለመሆኑ በናቅፋ ግንባር ምን ተፈጠረ? የጭቁኑ ወታደር ተጋድሎስ ምን ይመስል ነበር? ከኚህ ስማቸው በመጽሐፉ ላይ ካልተጠቀሰ ኢትዮጵያዊ ወታደር የሚከተለውን ታሪክ አቀረብንላችሁ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ላይክ ሼር፣ ኮሜንት በማድረግ ለቻናላችንም እገዛ አድርጉልን። እነሆ የናቅፋ ተጋድሎ። በ1974 ዓ.ም ከማሰልጠኛ ጣቢያችን ወጥተን በአውሮፕላን ተሳፍረን አስመራ ገባን። የነበርኩበት ክፍል ሀያ አንደኛው ተራራ ክፍለ ጦር ሲሆን አዛዣችንም ኮሎኔል ውብሸት ማሞ ይባሉ ነበር። ክፍለ ጦራችን በብርጋዴር ጄኔራል ቆምላቸው ደጀን የሚመራው የመብረቅ እዝ አካል ሲሆን ከናቅፋ ቃሮራ ግንባር በስተግራ ሲል ወይንም ደግሞ ከናቅፋ ተራሮች በስተ ሰሜን ምዕራብ በኩል የሚገኘው ቦታ ላይ ነበርን። ከኔ ጋር አብሮኝ የታፈሰው ጓደኛዬ ሲደልል ታየና ማሰልጠኛ ጣቢያ ተቀራርበን ጓደኛዬ የሆነው ሚሊዮን ደመቀ ሁልጊዜ አንለያይም። ከቤታችን እንደ ቀልዶተን ሳናስበው ድንገት ተይዘን መኪና ላይ በመወርወራችንና ሳንወድ በግድ ወታደር እንድንሆን በመገደዳችን ግራ ቢገባንም ቀስ በቀስ የማሰልጠኛ ጣቢያ ሕይወታችንን ተለማምደነዋል። ከሁለት ወር ቆይታ በኋላ እንዲያውም ወደነዋል ማለት ይቻላል። እንደ ሌሎቹ ምልምሎች ከባላገር የመጣን ሳንሆን የከተማ ልጆች በመሆናችን ወደ መጀመሪያው ላይ ጠፍተን ወደ ቤታችን የምንመለስበትን ዘዴ ስናውጠነጥን ነበረ። ነገር ግን ረጋ ብለን ስናስበው በተለይም እኔ የአስራ ሁለተኛ ክፍል መልቀቂያ ፈተናዬን ሳላልፍ ስለቀረው ስራ ፈልገን የማግኘት ዕድላችን ከዚያም ጋር ቤተሰቦቻችንን ለመርዳት ያለን ምኞት የመነመነ ነበር። ስለዚህ የወታደር ቤት የሚሰጠውን መልካም ነገር ማለትም ወርሃዊ ደሞ ስናገኝ ለቤተሰባችን ተቆራጭ ለማድረግ በመቻላችን ተደስተናል። በተለይም ጓደኛዬ ሲደልል እናቱ እንጀራ እየጋገሩ የሚያገኙት ገቢ እሱንና አራት እህትና ወንድሞቹን ለማሳደግ በጣም ሲቸገሩ እያየ በጣም ሀዘን ይሰማው ነበር። ስለዚህም ከማሰልጠኛ ወጥተን ወደ ግንባር ለመሄድ ንቅናቄያችን ሲሞላ በየወሩ ከደሞዙ ላይ 50 ብር ተቆራጭ ለማድረግ በመቻሉ በጣም ደስ ብሎታል። እኔም እንደዚሁ ትዝ እንደሚለኝ ወሩ የካቲት ነበር። ግባችንን ናቅፋ አድርገን ከሰፈርንበት ከሰሜናዊ ምዕራብ አቅጣጫ በኩል ከሚገኘው ተራራ ወርደን ከፊታችን ወደ ተዘረጋው ሸለቆ ገባን። ያኔ አንድ ተራ ወታደር በመሆኔ ባይነገረኝም አሁን ጊዜው ካለፈ በኋላ እንደተረዳሁት አልጌና ግንባር ያለው ውቃው እዝ እንደኛው ግቡን ናቅፋ አድርጎ በጄኔራል አበራ አበበ እየታዘዘ ወደ ናቅፋ ተነቃንቋል። ናደው እዝ ደግሞ ከታች በኩል በከረከበት ግንባር ከከረን አቅጣጫ እሱም ወደ ናቅፋ አምርቷል። የኛ ግዳጅ ሻቢያ በእኛ አቅጣጫ እንዳትመጣ በሩን መዝጋት ነበረ፣ የተነሳነው ነው። ረፋዱ ላይ ሆኖ ብዙም ሳይቆይ የፀሐዩ ሙቀት ይለበልበን ጀመር። ላበላብ ሆነናል። ሁላችንም ውጊያ ወረዳ ስንገባ የመጀመሪያ ጊዜያችን ነበር። አንዱን ጉብታ አወጣንና ወደ ሸለቆ ስንገባ የከባድ መሳሪያ ጥይት ይዘንብብን ጀመር። መትረየሱ ኢየሱ ያውካካል፣ ጥይት ይወናጨፋል። ከመካከላችን እየተመቱ ግራና ቀኝ መውደቅ ጀመሩ። የመጀመሪያው ቁስለኛ፣ የመጀመሪያው ሬሳ ሰቀጠጠን። ከዚያ በኋላ ሞት እንዲያለረክስብን እኛም እንዲያሞተን ልንነቀው። ያ የመጀመሪያው አስደነገጠን። በቀለና የሸዋሉሉ ሲሞቱ ብርሃኑ እግሩ ላይ ቆሰለ። ትላንት አብረውን ሲስቁና ሲጫወቱ የነበሩ ከማሰልጠኛ ጀምሮ አብረን የከረምን ጓደኞቻችን ነበሩ። ምን ትላንት ቅድም ከግማሽ ሰዓት በፊት ከበቀለ ጋር ጆክ እያወራልኝ ስንስቅ ነበር። አሁን አካላቱ በደም ተበክሎ ሬሳው ወድቆ ሳይ ሰውነቴን ወረረኝ። የሻምበል አዛዣችን መቶ አለቃ ይመር መጣና የሚያጽናና ቃላት እየተናገረ አበረታታን። እሱ እንደኛው ወጣትና ዕድሜው 23 ቢሆን ነው። ውጊያ ሲገባ የመጀመሪያው ጊዜው ሲሆን ጓደኞቻችን አጠገባችን ሞደግ ሲጀምሩ ከመካከላችን በመገኘት ሊያጽናናን ሞከረ። ጥቂት እንደተጓዝን ከፊት ለፊት የተገተረውን ተራራ መውጣት ጀመርን። መቆንጠጫ መጨበጫ የሌለው ሙልጭ አለት የተሞላበት በመሆኑ የምንሄደው በዳዴ ነው። እንኳን ጥይት ከላይ እየዘነበ ያለ ጦርነትም በሰላም ጊዜ ለመውጣት እጅግ አስቸጋሪ ቦታ ነበረ። እንደምንም እየተንፏቀቅን፣ እየዳህን፣ እየተኮስን በአሳር ወደ ተራራው ጫፍ ደረስን። ከበስተግራችን የነበረውን ተራራ የወገን ጦር ደርሶ ተቆጣጥሮት ነበረና፣ እነሱ በሚሰጡን የተኩስ ድጋፍ እየተረዳን ወደፊት ስንገሰግስ ወንበዴው ምሽጉን ለቆ ወደሚቀጥለው ጉብታ ተዘዋወረ። እዚያም ሆኖ ተኩሱ አላቋረጠም ይተገትገናል። ልክ ተራራው ጫፍ ስንደርስ ቶሎ ብለን ምሽግ እንድንቆፍር ታዘዝን። እኔና ካሳ እየተረዳዳን የቀበሮ ጉድጓድ ቢጤ መቆፈር ጀመርን። ያለዚያ ሞት ነው። የተኩስ መዓት አሁንም ይዘንብብናል። እስካሁን እንዴት እንዳልተመታን እግዚአብሔር ብቻ ነው የሚያውቀው። ምሽቱ ገላግሎን ተኩሱ ጋብ ብሎ ቆጠራ ሲደረግ ከመካከላችን ብዙ ሰው ሞቷል፣ ቆስሏል ወይም ጠፍቷል። የጠፋው እንግዲህ ገደል የገባው ይሆናል። ከፍ ያለ መስዋዕትነት ነበር። ጓደኞቻችን ለዘላለም አሸልበዋል። እኛ ደንዝዘናል። የቆሰሉትን አናነሳም። ከኋላ የሚመጡ ቁስለኛን ሺዎች እንዲያዩቸው ያህል ትንሽ ምልክት ቢጤ በሳሩም በቅጠሉም አድርገን መጓዝ ብቻ ነው። ለነገሩ የጣር ስቃይና ጩኸታቸው ሙት ይቀሰቅሳል። ለምን እንደሆነ እንጃ፣ አብዛኛዎቹ ቁስለኞች እናታቸውን ይጣራሉ፣ እማ እማ። ወንድ ሆነ እንዴት ታለቅሳለ የሚለው ነገር ጦር ሜዳ እንደማይሰራ ያኔን የተረዳሁት። ያ ምናልባት ለሰፈር ድባብ ያገለግላል። ውጊያ ላይ ግን በህይወት ያለነው ለፍርሃት ጊዜ የለንም። የተመቱት ደግሞ ለይሉኝታ ደንታ የላቸውም። ጦር ሜዳ የስሜቶች መፈራረቂያ፣ የእውነተኛ ስሜቶች መገለጫ ቦታ ነው። በድካምና በረሃብ እንዲሁም በውሃ ጥም ሰውነታችን ዝሎ በያለንበት አረፍ አረፍ እንዳለን እንቅልፍ ይዞን ጥርጋለ። ብዙም ሳንተኛ ተነሱ ተባለንና የተሰጠንን ግብ ለመያዝ ተነቃነቅን። በጨለማ ጉዞ መደናበሩ ፍጥነታችንን ቀንሶታል። ግራ የገባን ነገር ቢኖር ተኩሱ አሁንም አላቆምልንም፣ በግራም በቀኝም በሁሉም አቅጣጫ ይወርድብናል። ጥቂት እንደተጓዝን ሰማዩ የአያውድ መሰለና መንጋቱ መሆኑ ገባን። ሲደልልና እኔ አሁንም አልተለያየንም፣ አጠገብ ለአጠገብ መሆናችን አንዳች ከለላ ይሆንልን ይመስል አንዳንዴ የቀድሜው ስሄድ እንኳን እንደምንም ሮጦ ይደርስብኛል። እኔ ግን በሆዴ አንድ ነገር እንኳን ቢመጣ አንዳችን ብንመታ አንዳችን እንድንተርፍ ስለምፈልግ ብንራራቅ እመርጥ ነበር። ከነባሮቹ ወታደሮች መካከል አንዳንዶቹ የሰሙት ወይም የጠረጠሩት ነገር ያለ ይመስል እርስ በርሳቸው ሲንሾካሾኩ አየኋቸውና ምን እንደሚባባሉ ለማወቅ ጆሮዬን አቅንቼ ሳዳምጥ ተከበናል የምትል ነገር የሰማው መሰለኝ እውነትም የሚተኩስብን ከሁሉም አቅጣጫ ስለሆነ አንድ አይነት ቀለበት ውስጥ የገባን ይመስላል የአጨዳው ተኩስ በርትቶ አላነቃንቅ ብሎናል አሁን የደረስንበት ቦታ ጭራሹን ሆኖ መጠለያ የሚባል የሌለው ግልጥልጥ ያለ ስለሆነብን በያገኘንበት ከሌላ ብጤ እየፈለግን ተሸጎጥን ካለሁበት ሆኜ አካባቢን ሥቃኝ አንገታችንን ያስቀበረን መትረየስ ከቅርብ ርቀት ላይ እንደሚገኝ ለማየት ቻልኩ። በዚህ አይነት ምን ያህል ጊዜ እንደቆየን አላውቅም። እንደገባኝ በስተቀኛችን በኩል ቦታ ከያዙት ጓዶች አንድ ሁለቱ በራሳቸው አነሳሽነት ወደ መትረየሱ ተጠግተው በማደባየት ዝም አሰኝተውታል። ካሳ እንደነገረኝ አንደኛው ሲሰዋ፣ ሁለተኛው በጽኑ ቆስሏል። እንደምንም እየተንደፋደፍን ከፍተኛ ቦታ ከያዝን በኋላ እዚያው እንድንቆይ ነገር ግን ከመነሻችን ዘግይተን በመነሳታችን ግባችንን ገና እንዳለያዝን ተነገረን። ሁለት ቀን ሙሉ የረባ ራሽን ሳይኖረን ኮቾሮ ብቻ እየበላን ቆየን። ውሃ ጥሙ አይጣል ነው። አካባቢው ፍጹም በረሃ ሲሆን አልፎ አልፎ ከሚገኙ ቁጥቋጦዎች በስተቀር አረንጓዴ ነገር አይታይበትም። ያንን ልሙጥ ተራራ ተጋፍጠ ነው የሚወርድብንን የስብጥር ቶክስ ይችለን ይህ ነው የማይባል መስዋዕትነት እየከፈልን ከደረስን በኋላ የመጣንበትን መንገድ መለስ ብዬ ሳየው በጣም ነው የገረመኝ። ከፊት ለፊት የተዘረጋውንም ትዕይንት ስመለከተው ከሩቅ አንድ የመሰለኝ ተራራ ከቅርብ ርቀት አስር ትንንሽ ሆኖ ታየኝ። አንዱ ጋራ ከኋላው ሌላውን አዝሎ ቀጣዩን አስከትሎ አንዱ በአንዱ ላይ እንደ ሰንሰለት ተያይዞ ተጎብሯል። ይህን ሁሉ ጉድ እንዴት አልፈን እንደምንሄድ ግራ ገባኝ። የሃምሳ አለቃችን ምሽጋቸው አጠገብ ያረፈው የቦምብ ፍንጣሪ መሳሪያቸውን ሲያደቀው፣ እሳቸውን ምንም ሳይነካቸው ተረፉ። ነገር ግን በድንጋጤ በድን ስለሆኑ ወደ ኋላ እንዲመለሱ ተደረገና ሌላ ሰው በቦታቸው ተተካ። በዚህ ዓይነት ቆይተን ከሦስት ቀን በኋላ ከተራራ ወረድን። ወደዚያች ተራራ ስንወጣ ምንም ያላየን ኩታራዎች ነበርን። ከሦስት ቀን በኋላ በተራራው ሌላ ገጽ በኩል ስንወርድ በውጊያ የጠነከርን ወታደሮች ሆንን። ያንን ልምድ የትኛውን ማሰልጠኛ ውስጥ አናገኘውም ነበር። የትም ያንን ትምህርት መማር አንችልም ነበር። በስልጠና ወቅት ክፉ ናቸው ብለን የጠላናቸውን አስተማሪዎቻችንን የምናመሰግንበት ሁኔታ ነው የተፈጠረው። ያስተማሩን ወታደራዊ ዲሲፕሊንና ኮምጫጫነት ጎራው ሲናጋ አስፈላጊነቱ ጎልቶ ታይቶናል። ጠዋት 11 ሰዓት ላይ ለስፖርት አስነስተው ሲያስሮጡን የጠመድናቸው ዛሬ ያችን ተራራ ስንቧጠጥ አመሰገንናቸው። ወደሚቀጥለው ግዳጅ ስንጓዝ ከሩቅ ያየነው ተራራ በአስር ተባስቶ አስር አበሳ ይዞ ተገትሮ ይጠብቀናል። ገዢ መሬት ይዘናል ብለን የተኮራራ ነውን ያህል ሻቢያ እልፍ ብላ ሌላ ጉብታ ላይ ቁጭ ብላ ምላሷን ስታወጣብን ታየኝ። ከዚያ በኋላ ከጓደኞቼ ጋር ስንቱን ጋራ አብረን ወጣን ወረድን፣ ረሃቡን ጥማቱን ተካፈልን። ስንቱ ሞተ ስንቱ ቆሰለ፣ ቁጥር የለውም። ለራሴ ግን ጓደኛዬ ሲደልል ታዬ የሞተ ቀን የደረሰብኝን ሐዘን መቼም ደርሶብኝ አያውቅም። አንዱ ልጅ ተመትቶ ሲወድቅ ሊያነሳው ሲሄድ አይቼዋለሁ። ነገር ግን ቁስለኛው አጠገብ ደርሶ ሊያነሳው ሲጥር እሱም ደረቱ ላይ በብዙ ጥይት ተመትቶ ወደቀ። ወዲያው ስለ ሞተ ምንም የማደርግለት ነገር አልነበረም። ድሃ እናቱ ታዩኝ ከሞት የማስጥለው ወይም የሚያስጥለኝ ይመስል። ልጄ፣ አትለያዩ፣ አብራችሁ ሁኑ ያሉኝን አስታወስኩ። ተቆራጭ ያደረገላቸው አምሳ ብር፣ ሌሎች እህት ወንድሞቹን ለማሳደግ እናቱን እንዴት እንደሚያግዛቸው እያሰበ የሚሰማው ደስታ ትዛለኝ። ካጠገቤ ሳይለይ ሁል ጊዜ የሚከተለኝ ታወሰኝ። ተንሰቅስቄ አለቀስኩኝ። ዘመቻችን ያስገኘው የረባ ውጤት አልነበረም። መስዋዕትነቱ የከፋ፣ ውጤቱ ግን አመርቂ አይደለም ተባለ። ለዚህም የጥፋተኝነት ባርኔጣ የሚደፋለት ሰው ተፈለገና የክፍለ ጦራችን አዛዥ 21ኛ ክፍለ ጦር ኮሎኔል ውብሸት ማሞና ሌሎችም ተረሸኑ። የ47ኛውም አዛዥ አልሞቱም እንጂ ታሰሩ። ኮሎኔል ውብሸት ለምን እንደተገደሉ ለእኛ ለተራ ወታደሮች ግልጽ አልነበረም። ሰውየው ከኛ ጋር ሲወጡ ሲወርዱ ሲወድቁ ሲነሱ እንጂ ሲቦዝኑ አላየናቸውም። የስልት ወይም የስትራቴጂ ስህተት አለ ከተባለ የጦር ኃይሎች ጠቅላይ አዛዥ የነበረው መንግስቱ ኃይለ ማርያም መረሸን ነበረበት። ቢያንስ የሚመራው ጦር ለደረሰበት ሽንፈት ኃላፊነቱን ወስዶ ስልጣኑን በፍቃዱ መልቀቅ ነበረበት። እሱ ግማሽ ሚሊዮን ሰራዊት ሜዳ ላይ በትኖ አይደለም እንዴ ዙምባቤ የገባው? ከኮሎኔል ውብሸት መገደል በኋላ በነበርንበት በናቅፋ ዙሪያ መከላከያ ወረዳ ሰርተን ይዞታችንን አጠናክረን እንድንቆይ ታዘዝን። ከሰፈርንበት ቦታ ወንበዴም በጣም በቅርብ ርቀት ላይ ጠምዳ ተኮፍሳለች። እኛም ጣታችን ከቃታ እንደተላከከ ትጥቃችን ሳይላላ ተፋጠን ቁጭ አለን። እልህ አስጨራሽ አስቸጋሪ ሁኔታ ነበር። የውጊያው አስከፊነት፣ የቦታው አስቀያሚነት፣ ረሃባችን፣ ጥማታችን፣ እነኚህ ሁሉ ተደራርበው ዕለታዊ ኑሯችንን መራር አድርገውብናል። የከፈልነው መሥዋዕትነት፣ የአዛዣችን መገደል ሞራላችንን በጣም ነክቶታል። ይህን ሁሉ ያወቀች ይመስላል ሻቢያ ባገኘችው መንገድ ሁሉ በፕሮፓጋንዳ አፏን ታላቅ ቅብናለች። ዓላማ የሌለ ደደብ ከሚለው ስድብ ጀምሮ አንጀት ሰርስሮ በሚገባ ማባበል ልባችንን የሚያማልል መልእክት በድምጽ ማጉሊያ ትለቅብናለች። ይህ የስነ ልቦና ጦርነት ከመደበኛ ጦርነት ያላነሰ ሚና ይጫወታል። በዚህ ተሸንፈው አንድም ወደ ጠላት የገቡ ያለዚያም በብስጭት ራሳቸውን ያጠፉ ነበሩ። የቅርብ ርቀት ፍጥጫችን በዚህ አይነት ቀጠለ። አንዳንድ ጊዜ ወንበዴ የልብ ልብ ሲሰማት ምሽጋችን ድረስ ሰተት ብላ ትመጣለች። ከምሽጋችን ፊት ለፊት ያለው አለትና ቁጥቋጦ ስር ተሽጣ ተኩስ ትከፍታለች። አጸፋውን ስንመልስ ቁስለኞቿን ትታ ትሮጣለች። እኛም ቁስለኞቹን ለማንሳት ተመልሳ ትመጣ እንደሆን ብለን አነጣጥረን እንጠብቃታለን ከመጣች ድፍን ነው። አንዳንዶቹ ነፍስና ስጋቸው እስክትላቀቅ የሚያሰሙት የስቃይ ድምፅ በጣም ስለሚረብሸን ተኩሰን እንጨርሳቸዋለን። እኛም ማሸምቆ መጠባበቁ ሲሰለቸን ወይም አዛዣችን በሚወስደው ውሳኔ ድንገተኛ ማጥቃት እንሰነዝራለን። ይህም ማለት በቅርብ ርቀት ውጊያ ይጀመራል ማለት ነው። የምናደርገውን ንቅናቄ ያለ ኮሽታ አድርገን ሳያስቡት ምሽጋቸው ድረስ በመግባት አተራምሰን ሲቀናን በእኛ በኩል ብዙም ጉዳት ሳይደርስብን ተመልሰን እንመጣለን። አንዳንዴ ብዙ ጓዶቻችን ይሰውብናል። ሌላ ጊዜ ደግሞ እንዳውም ቀንቶን ምርኮ ይዘን የመጣንበት ጊዜ አለ። አንድ ጊዜ እኔ በተሳተፍኩበት ግዳጅ የወንበዴ ምርኮኛ ይዘን ተመልሰናል። ከምሽጋቸው አጠገብ ደርሰን ውጊያው ሲጧጣፍ ሰብረን ለመግባት የሚያስችለን ሁኔታ ተፈጠረ። አብረውኝ ከነበሩት መካከል አንዱ በርቻ የሚባል የወለጋ ልጅ የግራ የቀኙን ተኩስ ቁም ነገር ሳይል ወደፊት ተስቦ ገብቶ በስተግራ በኩል የሚንደቀደቀውን መትረየስ በእጅ ቦምብ አመድ አደረገልን። ሻቢያዎቹ ውስጥ ውስጡን ጠመዝማዛ አድርገው በቆፈሩት ምሽግ ውስጥ እየተሽለከለኩ ሲፈረጥጡ፣ የተወሰኑት ሲንደፋደፉ ደረስንባቸው። አንድ አምስት ይሆናሉ። ለመረጃ በጣም ስለሚያስፈልገን ከቻላችሁ ምርኮኛ በሕይወት ይዛችሁን ስለምንባል መሳሪያችንን ወደረን እጅ ወደ ላይ ስንላቸው አንደኛው አመነታ። ለቅጽበት ተፋጠጥን። እጁን ወደ መሳሪያው ሲሰድና እኔ ስተኩስ አንድ ሆነ። እጆቹን ለአፍታ ወደ ጎን ዘረጋና ተንገድ አግዶ ሲወድቅ፣ ሁለት ጓደኞቹ ከእሱ በስተኋላ ካለ ሌላ ጉድጓድ መሰል ነገር ውስጥ እጃቸውን ወደ ላይ እየሰቀሉ ወጡ። አላመንኳቸውም። መሳሪያዬን ደግኜ ቅደሙ ስላቸው ከኋላዬ ጓደኞቼ እየተከታተሉ መጥተው ደረሱልኝና ሌሎችንም መማረክ ጀመሩ። በጠቅላላው ስምንት ወንበድ ያዝን። ከዚያ እያክለፈለፍን ወስደን የራሳችን ይዞታ ስንደርስ ለወታደራዊ ደህንነቶች አስረከብናቸው። ናቸው። ወደ ማታ ላይ ወደ ሌላ ቦታ ከመገለላቸው በፊት የሚጠበቁበት ቦታ ከካሳ ጋር ሄደንና አንዳንዶቹን ጥያቄ ጠየቅናቸው። ከመሐከላቸው የመቀሌ ልጆች የነበሩ ሁለት ወንበዴዎች አማርኛ ይችላሉ። አሁንም ቀን ካለፈ በኋላ እንደተረዳሁት የኛ መብረቅ እዝ በተሰለፈበት የከርከበት ግንባር ሻቢያ ብቻ ሳትሆን ከትግራይ የመጣ አንድ ብርጌድ የወያኔ ጦር አብሮ ተደርቦለት ተባብረው ነበር ይወጉን። ማለትም ከኤርትራዎቹ ጋር የኛዎቹ ኢትዮጵያውያንም አብረው ተባብረው ወቅተውናል። ለነገሩ እኛ ኤርትራ የኢትዮጵያ አካል ናት ብለን ነው በከሃዲዎች እንዳትገነጠል ልንሞትላት የመጣ ነው። ዛሬ ሁሉም የተገላቢጦሽ ሆኖ እኛ እንደ ቀኝ ገዢ ወራሪዎች፣ እነሱ እንደ ነጻነት ታጋዮች ተቆጥረው ደማችንን ያፈሰስነው ከንቱ ሆኖ መቅረቱ ያሳዝነኛል እና ያኔ ነገሩ ባይገባኝም ከማረክናቸው መካከል የትግራይ ልጆች የተገኙት ለሻቢያ ሊረዱ መጥተው ነው ማለት ነው። ሳህል ውስጥ ሻቢያ አፈሩን እንደ ፍልፈል እየፈለፈለች ምሽግ እንደሰራች እናውቃለን። ተማራኪዎቹ እንደነገሩን ግን በጣም የተደራጀ የምድር ውስጥ ድርጅት መስርተዋል። እዚያ ውስጥ ምሽጋቸው ብቻ ሳይሆን መኖሪያቸውም ህይወታቸውም በሙሉ እዚያ ሆኗል። የሌላቸው ነገር የለም። ሆስፒታል፣ ትምህርት ቤት፣ ሁሉን ነገር መሬት ውስጥ ለውስጥ ቆፍረው አዘጋጅተዋል። የእኛ ጀቶች ከላይ የሚያዘንቡት ቦምብ ምንም አያደርጋቸውም ማለት ነው። ካናገርናቸው ወንበዴዎች አንዱ ቀልደኛ ቢጤ ኖሮ ሲነግረኝ በእነሱ በኩል ያሉት ምሽጎች ሁሉ ስም ወጥቶላቸዋል አለኝ። ግሎብ ቴስታ፣ ናኩራ፣ ፌርኔሎና ሰንበል እያሉ ይጠሯቸዋል። ፌርኔሎ የሚባለው ምሽግ ያለማቋረጥ የሚወርድበት የተኩስ ማዕት እንደ ቶን ስለሚያቃጥል ከፉርኖ ቤት ጋር የሚመሳሰል ስም ሰጥተውታል። በጣሊያንኛ ፌርኔሎ ዳቦ ቤት ወይም ፉርኖ ቤት ማለት ነው። እቶ በሎም እንደዚሁ በምናወርድባቸው የተኩስ ውርጅብኝ የተነሳ ተነሳ በምሽጉ መግቢያ አካባቢ ለደቂቃ እንኳን ለአደጋ ሳይጋለጡ መቆየት አይቻልም። እና በትግርኛ ግባ በለው እደጃ ትቁም ለማለት መሰለኝ። ሪጎሬና ቮሊቮሊ የተባሉትም ደግሞ ከኛም ከነሱም በኩል የሚደረገውን የቦምብ ውርወራ በማስታወስ ነው። ከጠላት ጋር የምሽጋችን ቅርበት ከመጠጋቱ የተነሳ አንዳንድ ጊዜ ከ50 ሜትር ባነሰ ርቀት ላይ የምንገኝበት ጊዜ ነበር። በዚያ ሁኔታ ከኛም ከነሱም የሚወረወረው ቦምብ መሬት ሳያርፍ እየቀለብን ወደ ጠላት አቅጣጫ እንወረውር ነበር፣ እንደ ቮሊቦል ጨዋታ ሁኔታ። ግን የወዳጅነት ስፖርታዊ ጨዋታ ሳይሆን ደም የመፋሰሻ የእውነት ግጥሚያ፣ የሞት ወይም የሽረት ፍልሚያ መሆኑ ነው። አንድ ጊዜ ደግሞ ሁለት ዘመዳሞች አብረውን ነበሩ። ያ ክስት ይሁን ያጎት ልጅ ከመሆናቸውም ሌላ አብረው ስላደጉ በጣም ይጓደዳሉ። አንድ ቀን አንደኛው ግዳጅ ላይ የደረሰበትን ሳናውቅ ጠፋ። ይሙት ይቁሰል፣ ይማረክ ማወቅ አልቻለም። በዛ ውጊያ ብዙ ሰው ሞቶብን የእኛም የእነሱም ሬሳ ተቀላቅሎ በብዛት በአካባቢው ወድቆ ይታይ ነበር። ዘመዱ ከምሽግ ወጥቼ ሄጄ ሬሳውንም ቢሆን ካልፈለግኩ እያለ በጣም አስቸግሮን፣ እንዳይሄድ እንጠብቀው ነበር። ሁኔታው በጣም አደገኛ ነበር። ሳናየው እንደምንም ሾልኩ ይሄድና ፈላልጎት ተመልሶ ባዶ እጁን መጣ። ከዚያን ጊዜ ጀምሮ አጣሁት አጣሁት እያለ ያለማቋረጥ ይለፈልፍ ጀመር። እንዲሁ ማንም ሳይጠይቀው አጣሁት አጣሁት ይላል። አእምሮ ተነካ መሰለኝ። በጦር ሜዳ በጥይት መቁሰል ብቻ ሳይሆን ማበድም አለ። ሌላው ትዝ ሚለኝ ቆስሎ የመጣ ቁስለኛ ጣር ይዞት ይሁን ወይም በእንቅልፍ ልቡ በቅዠት እሱም ያለማቋረጥ አቤ፣ መጣው ጠብቀኝ፣ ተመልሼ አነሳሃለሁ እያለ ይለፈልፋል። አብረውት የነበሩ የሚያውቁት ልጆች እንደነገሩኝ አበበ የሚባለው ጓደኛው ተመቶ ሲወድቅ አይቶ ብዙም ሳይቆይ እሱ ራሱ ይመታል። ጓደኛውን የማንሳት ሀሳቡና ያንን ማድረግ አለመቻሉ ሕሊናውን ረብሾት በአእምሮ ተቀርጾ ቀርቷል ማለት ነው። ከዚያ በኋላ አንድ ቀን እኔም እግሬና ትከሻዬ ላይ ተመትቼ ወደ አስመራ ተወሰድኩ። እዚያ የተደረገልኝ ሕክምና በቂ ስላልሆነ ወደ አዲስ አበባ ተልኬ ጦር ኃይሎች ሆስፒታል ብዙ ጊዜ ቆይቼ ታከምኩ። በ1976 ዓ ም እንደገና ተመልሼ ወደ ሰሜን ግንባር እንድሄድ ጠይቄ አልጌና ግንባር ሄድኩ። እዚያ የነበረው የ23ተኛ እግረኛ ክፍለ ጦር አካል 121ኛ እግረኛ ብርጌድ ውስጥ ተመድቤ ግዳጄን መወጣት ቀጠልኩ። እዚያም እንደገና ተመትቼ ለከፍተኛ ሕክምና አዲስ አበባ ለሁለተኛ ጊዜ መጣው። የቆሰልኩት ብዙ ቦታ ሆነው! የደረሰብኝ ጉዳት ከፍተኛ ስለነበር ለወታደራዊ ስራ ብቁ አይደለም ተብዬ በቦርድ ከሰራዊቱ ተሰናብቼ ወጣው። ይሉናል ለጋዜጠኛ ገነት አየለ አንበሴ በናቅፋ ጦርነት ላይ የተሳተፉ የአይንማኝ የነበሩ አንድ ኢትዮጵያዊ ጀግና ወታደር እንደነገሯት እኛም ለታሪክ ማስታወሻነት ይረዳን ዘንድ ለዛሬ ይህንን አቀረብንላችሁ። በቀጣይ በሌላ ታሪክ እንገናኝ። ይህም የኢትዮጵያ ታሪክ ነው።